ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በክልሉ የዜጎችን ሰላማዊነትና አንድነት በማራገጥ የተጀመረውን ሀገራዊ ብልጽግና እውን ለማድረግ በትኩረት እየተሠራ ይገኛል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወየሳ ተናገሩ። የሐረሪ ክልል ብልጽግና ፓርቲ አመራሮች በወቅታዊ ሀገራዊ ክልላዊ ጉዳዮች ላይ ውይይትም አካሂደዋል። የአብስራ አሰግድ ዝርዝሩ ይዘዋለች። የሐረሪ ክልል ብልጽግና ፓርቲ አመራሮች በወቅታዊ ሀገራዊና ክልላዊ ጉዳዮች ላይ ውይይት አካሄዱ። በውይይት መድረኩ ላይ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት እንደገለጹት አጠቃላይ ሀገራዊና ክልላዊ ሁኔታዎችና በውስጥ የሚገጥሙ ችግሮችን በመረዳት አመራሩ ሳይዘነጋ የሕዝቡን ፍላጎት ለማሟላት የበለጠ መትካት መስራት እንደሚገባው ተናግረዋል። ፓርቲው በርካታ ፈተናዎች በመቋቋም በርካታ ስራዎች በመስራት የሕዝቡን ተጠቃሚነት የሚያሳድጉ በርካታ ተጨባጭ ለውጦች ኢንሹራንስ መዝገብ የተቻለ በመሆኑ ህዝቡ እንዲያውቃቸው ማስገንዘብና ማስረጽ እንደሚገባም አመልክተዋል። የብልጽግና ፓርቲ የኢኮኖሚያዊ ማህበራዊና ፖለቲካዊ ነጻነትን በመስጠት የህዝቡ ተጠቃሚነት ከግብ ለማድረስ እየሰራ በመሆኑ አመራሩ ህብረተሰቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ ምላሽ ለመስጠት የታቀዱ እቅዶች ተፈጻሚ ማድረግ እንደሚገባም ገልጸዋል። በቀጣይ አመራሩ በመቀናጀት በክልሉ በሁሉም መስኮች የተጀመሩ ተግባራት በተገቢው በመፈጸም የህብረተሰቡን ሁለንተናዊ ተጠቃሚነት ማረጋገጥ እንደሚገባም ገልጸዋል። በተለይ ሀገራዊ ነባራዊ ሁኔታዎችን በተገቢው ተረድቶ የአስተሳሰብና የአመለካከት አንድነትን በመያዝ በትኩረት መስራት እንደሚገባም ገልጸዋል። በሐረሪ ክልል ባለፉት ሶስት አመታት በተከናወኑ የአረንጓዴ ልማት ስራ ተጨባጭ ለውጥ ማምጣት መቻሉን የሐረር ከተማ መዘጋጃ ቤት አስታውቋል። ከተማው ለነዋሪዎቹና ለጎብኚዎች ጽዱና ምቹ የሚደረጉ ስራዎችን በቀጣይ ተጠናክረው እንደሚቀጥሉ ነው

ከሐረሪ መገናኛ ብዙኃን ኤጀንሲ ጋር ቆይታ ያደረጉት የሐረሪ ክልል ማዘጋጃ ቤት ምክትል ስራ አስኪያጅ ኢንጂነር ፈርሃን ዚያድ እንደገለጹት ሀረር ከተማን ለነዋሪዎችና ና ለጎብኚዎች ጽዱና ምቹ ከማድረግ አኳያ ዘርፈ ብዙ ተግባራት እየተከናወነ እንደሚገኝ ገልጸዋል። ለዚህም ከተማዋን በማስዋብና ለማህበረሰቡ የተሻለ የመዝናኛ ስፍራን በመፍጠር የአረንጓዴ ልማት ስራው በሰፊው እየተከናወነ እንደሚገኝ አስገንዝበዋል። በአሁኑ ወቅት በክልሉ የተከናወኑ የሚገኙ የአረንጓዴ ልማት ስራዎች ከክልሉ ባለፈ ለሌሎች ክልሎች ተሞክሮ በሚሆን መልኩ እየተከናወነ ይገኛለን ብለዋል። አረንጓዴ ልማት ስራዎች ጋር ተያይዞ በተለይ የከተማ ውበት ጋር ተያይዞ የተሰሩ ስራዎች። ስለዛ አረንጓዴ ማለት ላይፍ ነው ማለት ይቻላል። የሰው ልጅ በሚኖርበት ታይም ላይ ጥሩ ጥሩ የሚያርፍበት ቦታ፣ የሚዝናናበት ቦታ የሚያስፈልገው ከመሆኑም ባሻገር ለአካባቢም የሚያስገኘው ፋይዳ የላቀ ስለሆነ ያንን ደግሞ ለሌላ ቦታዎች ለሌላ ክልሎች ወይም ለሌላ ከተሞች ተመክሮ በሚሆን መልኩ ሐረር ከተማ ላይ በተለይ ለየት ባለ መልኩ የመስራት ብቻ ሳይሆን የመንከባከብና የመጠበቅና ሰስቴን የማድረግ ስራዎች ላይ በጣም ሰፋ ያለ ስራዎችን ተሰርተዋል። ወይም የአረንጓዴ ስፍራ ቦታዎች፣ መንገድ ዳር፣ ፓርኮች የመንገድ አካፋዮች እነዚህ ላይ የተሰሩት ስራዎች በጣም አበረታች እና ለሌላ ጊዜ ተስፋ ሰጪ በሚሆን መልኩ የተሰሩ ስራዎች ስለሆኑ ይህኛውም ደግሞ ማለት ነው ወደፊትም በዚሁ የምናስቀጥል ይሆናል ብዬ አስባለሁ። በክልሉ ባለፉት ሶስት አመታት በተከናወኑ አበረታች የአረንጓዴ ልማት ስራዎች ውጤታማ ተግባራት መከናወን የገለጹት ኃላፊው በዚህም በከተማው የቱሪስት ፍሰትን በመጨመር ረገድ አበረታች ለውጥ ማምጣት መቻሉንም አስረድተዋል። ከተማ መዘጋጃ ቤት በተለይ በዚህ ሶስት አራት ዓመታት ውስጥ የሰራቸው ስራዎች በጣም አበረታች እና ለሌላ ጊዜም ተስፋ ሰጪ ስፔሻሊ ቱሪስትን ከመሳብ አንጻር ትልቅ ፋይዳ ያለውና ከተለያየ ከሀገራችን ክፍሎች ሐረረን ለመጎብኘት ፍሰቱ ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታዎች አሉ። ያም ምክንያቱ ምንድን ነው ብለን ወደ ኋላ ተመልሰን ስናየው ምስጢሩ ከተማውን ማስዋብና የአረንጓዴ ስፍራዎችን ማብዛት በተጨማሪ ደግሞ የተሰሩ የጆጎል ውስጥም የልማት ስራ ጎን ለጎን የአረንጓዴ ስፍራዎችም እዛ ውስጥ ጆጎልን በሚመጥን መልኩ ከትራዲሽን ጋር ከካልቸራል ጋር የሚሄድ መልኩ የተሰሩ ስራዎችም ጭምር ስለሆነ በጅጎል ዙሪያ እየተከናወኑ የሚገኙ የመዝናኛ ስፍራ ፕላዛዎች በተያዘላቸው የጊዜ ገደብ አጠናቆ ለአገልግሎት ለማብቃት በትኩረት እየተሰራ እንደሚገኝም ጠቁመዋል። ኃላፊው አያይዘውም በስፍራው የሚገኙ አረንጓዴ ልማት ስፍራዎችን የመጠበቅና የመንከባከብ ስራው በቅንጅት እየተሰራ እንደሚገኝም ነው የተናገሩት። አባድር ፕላዛም እየተሰራን ያለው ስራው ሳያልቅና ገና ሳያልቅና ይፋ ሳይሆን ፓራላልኛም ጎን ለጎን የአረንጓዴ ስራዎቹን እየሰራን ያለ ነው የመናፈሻ ቦታዎቹ ላይ ስለዛ እሱንም እንዳጠናቀቅ ነው ለከተማው በጣም ገጽታ ግንባታ ላይ ትልቅ አስተዋጽኦ ይኖራል ብዬ ከማስባቸው ውስጥ ነው። እና የእንክብካቤ ስራዎቹ የኛ ዴሊ የሩቲን ስራችን ነው ብለን መውሰድ እንችላለን። ሆነ ህብረተሰባችንም በዛ ልክ ተገንዝቦ ይህንን ልማት ስራዎች የተሰሩ ልማት ስራዎቹን ከመጠበቅና ከመንከባከብ አንጻር ጥሩ ስራዎች እየሰሩ ነው ያሉት ነገር ግን እንደዛም ሆኖ ደግሞ አንዳንድ ደግሞ አጥፊ አካላት የሉም ማለት አይቻልም። ህብረተሰቡ ያንን እንደዚህ አይነት ሰዎቹም ከማጋለጥና እዛው ከማስተማር አንጻርም ህብረተሰባችንን ከጎናችን ሆኖ ይህን ነገር ከማስጠበቅ አንጻር እኛም በደንብ ከኛ ጎን ቢሆኑ የሚል ጥሪ ማስተላለፍ ፈልጋለሁ። የልማት ስፍራዎቹ ተጠብቀው ለረዥም አመታት አገልግሎት እንዲሰጡ ለማስቻል ማህበረሰቡና ባለድርሻ አካላት የበኩላቸውን ሚና እንዲወጡም ኃላፊው ጥሪ አቅርበዋል። በንብረት ማስወገድ ዘርፍ መንግስት ማግኘት የሚገባውን ገቢ ለማሳደግ በተሰራው ስራ አበረታች ስራዎች መከናወናቸው ተገልጿል። በዚህ ዙሪያም የሐረሪ ክልል የመንግስት ግዥና ንብረት ማስወገድ ጽፈት ቤት በተለያዩ ምክንያቶች አገልግሎት ያቆሙ ንብረቶችን በመሸጥ የመንግስትን ገቢ የማስገኘት ስራዎችን በዋነኝነት ያከናውናል። በዚህ ዙሪያ ገዛኸኝ አራጌ ያዘጋጀው ዝግጅት አለ፣ ወደዛ እናምራለን። የሐረሪ ክልል የመንግስት ግዢ ንብረት ማስወገድ ጽህፈት ቤት በተለያዩ ምክንያቶች አገልግሎት ያቆሙ ንብረቶችን በመሸጥ ለመንግስት ገቢ የማስገኘት ስራዎች በዋነኝነት ያከናውናል። በክልሉ የሚገኙ በተለያዩ ምክንያቶች አገልግሎት ያቆሙ ንብረቶችን በአግባቡ በጨረታ የማስወገድ ስራም የክልሉ የመንግስት ግዢ ንብረት ማስወገድ ጽህፈት ቤት ከሚያከናውናቸው ስራዎች ውስጥ ተቀዳሚ ነው። ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የክልሉ የመንግስት ግዢና ንብረት ማስወገድ ጽህፈት ቤት የንብረት ማስወገድ ዳይሬክቶሬት ዳይሬክተር አቶ እንዳልካቸው አዳሙ እንደገለጹት ከንብረት አያያዝና አወጋገድ ዙሪያ የሚታዩ ችግሮችን በመቅረፍ ከዘርፉ ለመሰብሰብ የታቀደውንም አሳካት መቻሉን ጠቁመዋል። በዚህም በዘንድሮ በጀት ዓመት አስር ነጥብ ስምንት ሚሊየን በዘርፉ ለመሰብሰብ ታቅዶ ሁለት መቶ የተለያዩ ንብረቶችና ከ28 በላይ ተሽከርካሪዎችን በማስወገድ ከ12 ሚሊየን ብር በላይ መሰብሰብ መቻሉን ጠቁመዋል። ከጊዜ ወደ ጊዜ የአስወግድልኝ ጥያቄ አቅርቦት በጣም እየጨመረ ነው ያለው። ለዚህም ዋነኛው ምክንያት እኛ በየቦታው እየሄድን መረጃ በማሰባሰብ የራሳችንን ሰርቬይ አድርገን ነበር። በዛም መሰረት ማን ምን አለው የሚለውም በደብዳቤ ለየይ ተቋማቱ እንዲያስወግዱ ኦልሞስ ከአንድ አመት በላይ ያለ አገልግሎት የቆሙ ተሽከርካሪዎችን በተለይ እንዲያስወግዱ እኛም ኢንፎርም የምናደርግበት ሁኔታ ነበር። ያም ከፍተኛ ለውጥ ነው ያመጣልን እና ከየትኛውም ጊዜ በበለጠ በ2017 በጀት አመት ከፍተኛ ውጤት ያስመዘገብንበት አመት ነው። በንብረት ደረጃ ከሁለት መቶ በላይ በነጠላ ንብረቶችን በሽያጭ አስወግደናል። በተሽከርካሪ ደረጃ ደግሞ ኖስ ወደ 27-28 ተሽከርካሪዎች አካባቢ አሁን ትላንት የከፍንትናቸው ጨረታዎች አሉ። እነኛን ጨምሮ በሽያጭ ያስወግድንበት ሁኔታ ነው ያለው። ይህ ውጤት መመዝገብ የተቻለው ይላሉ ዳይሬክተሩ ተቋማት ከጽህፈት ቤቱ ጋር በነበራቸው ቅንጅታዊ አሰራር መሆኑን ገልጸዋል። ሆኖም ግን መንግሥት የያዘውን የልማት ጎዳና ለማሳለጥ ከዘርፉ የሚገኘውን ሀብት አሟጦ መጠቀም እንደሚገባም አስገንዝበዋል። ለዚህም ተቋማት በተለይ ረጅም ጊዜ አገልግሎት ሳይሰጡ የቆዩ ንብረቶችን በአግባቡ ለጽህፈት ቤቱ በማሳወቅ በተገቢው መንገድ ማስወገድ እንደሚገባ ገልጸው በተለይ ተበላሽተው የቆሙ ንብረቶችን ላልተፈለገ ወጪና ለብልሹ አሰራር እንዳይውሉ ማ ማድረግ እንደሚገባ ጠቁመዋል። ከፍተኛ ቁጥር ያለው ተሽከርካሪና ቋሚ ንብረት ከአገልግሎት ውጭ ከአንድ ዓመት በላይ በየቦታው ተጥሎ እና ተከማችቶ ይገኛል እና ያንን ከሚወድም በተለይ አሁን ተሽከርካሪን በተመለከተ ኪሳራ ከማምጣቱም በላይ መንግስትን ባለ እዳ እያደረገ ነው። በየጋራጁ ቆሞ የቆመበትን እየተጠየቅ ነው። ይህ ራሱ ለመንግስት አንድ ኪሳራ ነው። ያንን አስወግዶ ወይ አገልግሎት ላይ አብቅቶ መንግስትን ተጠቃሚ ማድረግ ሲቻል አንድ በብክነት ኪሳራ እየደረሰ ነው፣ ሁለት ደግሞ ለተጨማሪ እያዳረገ ነው። ስለዚህ አሁን መንግስታችን ከፍተኛ የልማት እንቅስቃሴ ነው ያለው ላይ ነው ያለው፣ ያንን መደገፍ ግዴታም ኃላፊነትም አለብን። ከዛ አንጻር ሁሉም ተቋማት ያላቸውን ንብረቶች ቢያሳውቁንና ወደ ገንዘብ ቢቀየር መንግስትን ብንደግፍ ኃላፊነትና ግዴታችንን ብንወጣ መልካም ነው የሚል ሀሳብ ነው ያለኝ። ተቋሙ በየጊዜው በየተቋማት ቅኝት በማድረግ አስፈላጊውን ሙያዊ እገዛ እያደረገ እንደሚገኝ ዳይሬክተሩ ጠቁመው፣ ተመልሰው አገልግሎት የሚሰጡትን በመለየት እና መወገድ ያለባቸውን በአግባቡ እንዲወገዱ አስፈላጊውን ክትትል እያደረገ እንደሚገኝ ጠቁመዋል። በመጨረሻ መወገድ የሚገባቸው በመለየት ግልጽና ፍትሐዊ ሀገር አቀፋዊ ጨረታ እያከናወነ እንደሚገኝ አብራርተዋል። በኢትዮጵያ የማይክሮ ኢኮኖሚ ማሻሻያ መተግበሩም በአጭር ጊዜ ውስጥ ተስፋ ሰጪ ውጤት ማስመዝገቡን ፕሬዚደንት ታዬ እስቀስላሴ ገለጹ። በሌላ ዜና ደግሞ ቀጠና የኢኮኖሚ ማህበረሰቦች የአፍሪካ መጽ ተስፋ ና ጊዜ የተሻለ ለማድረግ ትብብራቸውን ማጠናከር እንደሚገባቸው የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ይሱፍ ገለጹ። የሚሉትን ጨምሮ ሌሎችንም አገር አቀፍ ዜናዎች እሌንሽ መልስ ወደ እናንተ ታደርሳችኋለች። በኢትዮጵያ የተተገበረው የማክሮ ኢኮኖሚ ማሻሻያ በአጭር ጊዜ ውስጥ ተስፋ ሰጪ ውጤት ማስመዝገቡን የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ ገልጸዋል። የኢትዮጵያ የፋይናንስ ፎረም በዛሬው ዕለት የተጀመረ ሲሆን በመድረኩ ላይ የተገኙት ፕሬዚዳንት ታዬ የማክሮ ኢኮኖሚ ማሻሻያው ወደ መሬት በወረደ አጭር ጊዜ ውስጥ አመርቂ ውጤት ማስመዝገቡን ተናግረዋል። ከአንድ ክፍለ ዘመን በላይ እድሜ ያለው የሀገሪቱ የፋይናንስ ዘርፍ የሚፈለገውን ያህል እድገት ሳያስመዘግብ መቆየቱን አንስተው በዘርፉ የተጋረጡ መሰናክሎችን ለማለፍ አካታችና ዘመኑን የዋጀ ስርዓት ለመፍጠር የማክሮ ኢኮኖሚ ማሻሻያ ተግባራዊ መደረጉን አመላክተዋል። በቀጣይም የሀገራችንን የፋይናንስ ዘርፍ ወደ ዲጂታል ለማሸጋገር ሊሰራ ይገባልን ብለዋል። የፋይናንስ ፎረሙ የፋይናንስ ዘርፉን አንገብጋቢ ችግሮች ለመቅረፍ የግሉን ዘርፍ ጥያቄ ወደ መድረክ ለማምጣትና ለችግሮች የመፍትሄ ሀሳቦችን ለማወጣት ጠቀሜታው የጎላ ነው ሲሉ ገልጸዋል። ቀጠናዊ የኢኮኖሚ ማህበረሰቦች የአፍሪካን መጻኢ ጊዜ የተሻለ ለማድረግ ትብብራቸውን ማጠናከር እንደሚገባቸው የአፍሪካ ሕብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ገልጸዋል። የቀጠናዊ የኢኮኖሚ ማህበረሰቦች እና የአፍሪካ ሕብረት ኮሚሽን የጋራ ስብሰባ ዛሬ በበይነ መረብ ተካሂዷል። የኮሚሽኑ ሊቀመንበር ቀጠናዊ ተቋማትና አደረጃጀቶች የህብረቱ ምሰሶዎች መሆናቸውንና ለትስስር ለሰላምና የማይበግር አቅም ለመገንባት አስፈላጊ እንደሆኑ ገልጸዋል። በድንገተኛ ክስተቶችና ቀውሶችን በምታስተናግደው ዓለም ላይ የጋራ ምላሽና ስትራቴጂካዊ እርምጃዎች ሀገራችን መውሰድ እንደሚገባም አመልክተዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ በበኩላቸው አንድነትን፣ የጋራ ራዕይና የጋራ ተግባርን፣ ምላሽን መሰረት ባደረገ መልኩ ትብብርን ማጠናከር እንደሚገባ ገልጸዋል። የምንፈልጋትን አፍሪካ በተበታተኑ ጥረቶች እውን ማድረግ አይቻልም ያሉት ዋና ጸሐፊው ጠንካራ አመራር ሰጪነት፣ ስትራቴጂካዊ ቅንጅትና የዜጎችን ህልሞች ለማሳካት ያለእረፍት መስራት ራዕዩን ለማሳካት ወሳኝ መሆኑን አመልክተዋል። አምራች ኢንዱስትሪው የሚፈልገውን የሰለጠነ የሰው ኃይል ለማፍራት ከትምህርት ሚኒስቴር ጋር በቅንጅት እየተሰራ መሆኑን የኢንዱስትሪ ሚኒስቴር አስታውቋል። በሚኒስቴሩ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አበባ ታመነ እንደገለጹት በዘርፉ የሚፈልገውን የሰለጠነ የሰው ኃይል ለማፍራት የሚያስችል ስርዓት በመዘርጋት ወደ ተግባር ተገብቷል። የአምራች ዘርፉ እንደ ግብርና፣ ማዕድን፣ ቱሪዝምና ሌሎች ዘርፎችን እንዲደግፍ ለማድረግ በርካታ ንቅናቄዎች የተደረጉ መሆኑን ጠቅሰው የኢትዮጵያ ታምርት ንቅናቄ አንዱ መሆኑን በአብነት አንስተዋል። ንቅናቄው ኢትዮጵያ ደረጃቸውን የጠበቁ ምርቶችን ማ ማምረት እንደምትችል ያሳየችበት እንደሆነም ተናግረዋል። አምራች ኢንዱስትሪው የሚፈልገውን የሰለጠነ የሰው ኃይል ለመፍጠር ከትምህርት ሚኒስቴር ጋር በትብብር የተሰራ መሆኑንም አመላክተዋል። በኦሮሚያ ክልል አሲዳማ አፈርን በኖራ በማከም ምርታማነትን ለመጨመር በትኩረት የተሰራ መሆኑን የክልሉ ግብርና ቢሮ አስታውቋል። በቢሮው የአፈር ለምነትና ማሻሻያ ዳይሬክተር እሸቱ ለገሰ በግብርና ዘርፍ ምርታማነትን ከሚቀንሱ ተግዳሮቶች ውስጥ የአፈር በአሲዳማነት መጠቃት አንዱ ነው። አሁን ላይ በኦሮሚያ ክልል ሁለት ሚሊዮን ሄክታር በላይ መሬት በአሲዳማነት የተጠቃ መሆኑንም ተናግረዋል። በአሲዳማነት የተጠቃ አፈር ለማከምና ምርታማነቱን ለመጨመርም በርካታ ስራዎች የተከናወኑ መሆኑን ነው የገለጹት። አርሶ አደሩ መሬቱ አሲዳማ ከሆነና በኖራ ካልታከም ዘር በሚዘራበት ወቅት አሲዳማ አፈርን መቋቋም የሚችሉ ሰብሎችን እንዲጠቀም የግንዛቤ መፍጠር ስራ መሰራቱንም አንስተዋል። ከሀረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋና ነው ሀይሉ አብራጭ ቆይታ አድርግ ያለው ከቀሪዎቹ ሀረሪ ቴሌቪዥን ፕሮግራሞች ጋር ሰናኝ ጊዜ እየተመኘው የኔም በዚህ አበቃው። ጤና ይስጥልኝ።